እንዴት ናችሁ? ፋና ቀለማት ላይ ትገኛላችሁ። ደግሞ ከስቱዲዮ ከጥላው ከመብራቱ ወጣ ብለን በመታየ ሰዓታችን ትንሽ ዞር ዞር እንልና እኛ የተመለከትነው ልናስመለከታችሁ በራችን ላይ እንገኛለን። ሀሰን በጣም የሚወደው ነገር ቢኖር አንዳንድ ቦታዎችን እየሄዱ ማየት፣ ከዛ ደግሞ ሌሎች ሰዎች ቢመለከት የሚላለው ዛሬ አንድ ቦታ ይዤ ካልሄድኩ እያለኝ ነው

ሰላም። የተለየ ድባብ ያላቸው በጣም ነው ያስደ የደነገጥኩት በጣም ነው የሚያምሩት። ማየትሰግለ የብዙ እናቶችን መልክ ይመስላል ተሰምቶኛል። እንተዋወቀውት እስኪ ማሜ ተገኘ ዛሬ ፊጋ አካባቢ ነው የመጣ ነው። በጣም የተለየ ድባብ አለ ብለን ለተመልካቾቻችን ለዚህች ቆንጆ ልጅ ለመንገድ ስለሆነ ቤቱ እንተዋወቀው እስኪ መጀመሪያ መቼ ተጀመረ? እንዴት ተጀመረ? ትናንትና ነው የጀመርኩት። በእውነት በእውነት በትኩስ እየመጣው ሀሰን በጣም ብዙ ነገር ነው እየነገረኝ የነበረው። እርስዎ የነበረውትን ዝና በተለይ ደብረ ማርቆስ እያሉ ብዙዎች በጣም የብዙ እናት እንደሆኑ እና የእርሶን ቡናም ማዕድም የቀመሰ ሁሉ በጣም በሚገርም ዝና እንዳለውት እየነገረን ነበር። ዛሬ ደግሞ አዲስ አበባ ተገኝተን እዚህ አካባቢ ያለ ሰውን ይህንን እድል ሊያገኝ ነው መሰል። በዚህ መካከል ሰላም ግና፣ እነማን ናቸው ኬ ይዞ የመጡት? እሺ ቤቱን መከፈቱን ሰምተው ነው አይደል? ትክሱ መምጣታችን እንደት ነው። የአንዳንድ ሰው ውዴታ በጣም ይገርማል። ሙያውን ይችላል ግን ደግሞ ገንዘብ ማድረግ ቢዝነስ ማድረግ እና ደግሞ የብዙዎችን ፍላጎት ማሟላት መቻል ትንሽ ቀላል የሚባል አይደለም። እና እንዴት ጀመሩት የሚለውን ይንገሩኝ። ያው በቃ ስራ ፈጠር ቡና የደብረ ማርቆስ የመጀመሪያ ሰው ቡና በሰው ቤት ተከፍሎ የማይጠጣበት ሰዓት ላይ ጀመርኩት። ከዛ በኋላ ማሚ ቡና ጀመረች ሲባል ያው ቤተሰብ ትንሽ ቀራለው ወይም ቢዝነሱን ሲያዩ ደግሞ ደስ አላቸው። ገበያው ከቡናው በኋላ ወደ ምግቡ፣ ቡናና ደሮ ጥግ ለጥግ እያደረኩኝ እየሸጥኩኝ ስሰራ ነው ኖርኩትኝ። አሁን ደግሞ ከፍ ያለ ደረጃ ደግሞ ለመምጣት ከደብረ ማርቆስ ወደ አዲስ አበባ ደግሞ ለየት ባለ መልክ ለማቅረብ በዚህ መልኩ ጀምሬያለሁ። ምን ያህል አመት ሆነ ማለት ነው? ከቡናው ጀምሮ ከቡና 12 ዓመት። እዛ በጣም ተወዳጅ እንደነበረ ሰምተናል በጣም በርካታ ሰዎች ይመጡ ነበር ከሙያውም እንዳይርቁ በጣም የሚያግዝ ይመስለኛል ሰው ፈልጓቸው ስለሆነ ደጋግሞ የሚመጣው ደግሞ በዚህ ልክ እየተወደዱ በዚህ ልክ ደግሞ ደጋግሞ የሚመጡ ሰዎች ማጣት አይፈልጉም እና ለመተውም እድል የሚሰጥ አይመስለኛል በጣም በርካታ ነገሮች እዚህ ቤት ውስጥ አሉ፣ እንድትዋወቋቸው። እስኪ ምንድናቸው የተለዩት ጉዳዮች፣ እዚህ ምን አይነት ምግቦች፣ መጠጦች አሉ የሚለው ጠላ በባህላዊ ጠላ እዛው ተፈሽቶ እዛ ተደርጎ ምን ብሎ ነው የመጣው? ሁሉ ነገር ያው፣ ደረቆቱን ለብቻ፣ ቂጣው ከደብረ ማርቆስ ነው ተጋዶ የሚመጣው። አሁን ግን እዚህ ደረቆቱን፣ ብቅሉ ማስተሻሻ የሚባል ነገር አለ። እሱም ከዛ ነው ይዤ የመጣሁት። እንዳትቀር አቀምስሻለሁ ስላልኳ ደስ ቀላውን ተቀምስና አስተያየቷን ሰምተን ደግሞ ቀጣዩን እናስከትልላታለን። ከወደዳችሁ እኛ ቀምሰን እስክናረጋግጥ የቀመሱትን ደግሞ ጥቂት ምንጠይቃቸው መልካም ነው እና እዚሁ አጠገባችን እየተመለከትኩ ስለሆነ እስኪ ብድግ ልበል። አመሰግናለሁ በጣም መጀመሪያ፣ እስቲ እንተዋወቅ። እህት መኝ ይባላል። እዚህ አሁን ጠላ ይዘዋል። በጣም ደስ የሚል ነገር ነው። በጣም የገረመኝ ግን ከሩቅ ነው የመጣሁት ሲሉ ስለነበር ነው። ሩቅ ማለት ያው አዲስ አበባ ነኝ። ወደ አዲሱ ገበያ ነው ቤቴ። ጠላይንም ጠጥቼ ቤቷንም አይቼ መለሳለሁ ብዬ ነው እንግዲህ። ጥሩ ይሁንና ከገባበዘኝ እመላለስበታለሁ። በጣም ቆንጆ ነው። ተመሽቷል። በጣም አሪፍ ጠላ ነው። ለወጣት የሚሆን ለወጣት የሚሆን ጠላ ነው። በጣም ደስ ይላል። ደስ የሚል ድባብ አለው አይኖ የጠላውም ጣም ራሱ ክፍለ ሀገር ያለ ነው ይመስላል። አዲስ አበባ ያለ ጠላ ራሱ አይመስልም። በጣም ደስ የሚል ጠላ ነው። መልካም ጊዜ እያጣጠባችሁ በቃ የዶሮ አይን የመሰለ ነው የሚባለው በሞት ያፈርሱም በሞት ይጥሩና ባህልስ ይላል። በጣም የሚገርመው እየቆየን ስንል ነበረ። በብዙ መልኩ አሁን ከተማ ውስጥ ከተመለከተን ዘመናዊ ሕይወት አለ አይደለም። ሰዎች ግን እየቆዩ ወደ ራሳቸው መመለሳቸው አይቀርም። ይሄው እንደዚህ ተቀምሶ ይሰጣል። አዲስ አበባ ማለት ነው ተዳልቶልናል። ካሜራ ካሜራ ስለመጣ ስለነጠነው እናመሰግናለን በጣም አረፍ ይበሉ። በጣም ቆንጆ ነው። በእናት እጅ የተሰራ ምግብ ነው የምትበላው። ወደ ሰዎች ወደ ቤታችሁና ወደ እናታችሁ ቤት እንደምትሄዱ እያሰባችሁ ሂዱ የሚባልበት ቤት ደግሞ ስንገባ እኛ ወንበሩን ስናይ ከግድግዳው ላይ የተሰቀሉትንም ነገሮች ስንመለከት በጣም ተደንቀን ነበረ። የምድርም ደግሞ ዘመድ ቤት ነው ወይ የመጣ ነው እያልኩት ነበረ። አሁንም ዘመድ ቤት ነው። ተወዳጅ ምግቦቻችን መካከል ዶሮ ላይ ደርሰናል። ዋካቸው አንድ ላይ እንቅመስ። ከዛ ቆንጆ እንዲኖረው የሚያገርም እርጎ። ከዛ ምግቡ ብቻ አደለም ወደኛ የሚመልሰን፣ አሁን በጣም ብዙ ሰው ይናፍቃል። በእርግጠኝነት እንደዚህ አይነት ነገር ምክንያቱም ሮቆ የሚቆየው ጉዳይ ስለሆነ ምናልባት ቤተሰቡ ጋር ሲኬድ ምናምን ሊኖር ይችላል። ያ በምግብ በምስሉ ደግሞ በቤቱ ድባብ ብቻ አደለም፣ እየተመለከትን ያለ ነው። ለምሳሌ ብሎ በሞት ያለ ከጉርሻው ጀምሮ እርስዎ እንደዛ ነው ያደጉት ይባሉ ነበረ። እናቴ እንዲያ በሞት ያፍርሰውን እያለች ነው ሁሉንም እንትን ያለችው። የእሷን አርያ ይዞ በመምጣት በማደግ ግድ ይላል። በጣም ደስ ይላል። ደግሞ እዚህ ብቻ እንዲቀር ላይጠበቅ ይችላል። እና እንደ እኮ ቤቴ እዚህ ደርሰ ወይም ልጆቼ እንደዚህ አድርሰውት ብሎ የሚያስቡት ነገር አለ። ወደፊት ቁጥር አንድ ቁጥር ሁለት ብዬ ለመክፈት ደግሞ ያው ዝግጁ ነኝ። በእርግጠኝነት እንደዛ ሆኖ እኛ ዛሬ ቀመስ ነው። በጣም ብዙ ሰዎች ደግሞ ያጣጥሙታል ብለን ተስፋ እናደርጋለን። በትክክል በጣም አሪፍ። በአገልግል እንደ ማህበር የሆነ ነገር ለሰንበቴ፣ ለልደት፣ ለሰርግ፣ ለምናምን ለማቅረብ ያው ዝግጁ ነኝ። በአካል እዚህ ለሚገኘው በጣም አሪፍ ካልሆነ ዴሊቨሪ የሚኖራል ማለት ነው። ለሰርግ ለሁሉም ነገር እናዘጋጃለን። በጣም ቆንጆ። ስለዚህ ድግሳችሁን በእናት ወግ ለማድረግ የሚፈልጉ ልደት፣ ሰርግ ሊሆን ይችላል ምርጫ ማሜጋ እኔ ከመመላለስ ባሻገር ሙያውንም ስለሆነ ተምሬ የሚሄደው ዶሮ ላይ ጎበዝ ነኝ። በእርግጥ ያለውን አሰራር ግን ገብቼ ጓዳ ያለው በጣም ቆንጆ። ስለዚህ ማሚ ዝግጁ ነች። ከደብረ ማርቆስም የመጣ አለ ስለተባለ ገብቼ ማየት ይቀር። በጣም ቆንጆ። ይህንን እናጋምሰዋለን። ጥሩ እየሄደ ስለሆነ ተመልካቾቻችን ብቻውን እንዳናጓጓቸው ብቻችን እየበላ የጠላ ደግሞ ዝግጅቱንም ድባብ የሚካፈሉት መልካም ስለሆነ እንደዛም እንወስዳቸዋለን። ያስቅ ነገር ልንገራችሁ፣ ቅድም የቀመስነውን ድፍድፍ እስኪ ቅመሽ ብዬ ሰጥቻት ነበር፣ እና አተከተላት ዜን ነው። እጅ ከፍንጅ ነው የያዝንሽ። ተመልካቾቻችን ፋና ቀለማት ላይ ትገኛላችሁ። አብራችሁ ስላላችሁ እናመሰግናለን። ማሜ ቤት ተገኝተን የተለየውን እየቀመስን ነግመውም እየተጎነጨ እንገኛለን። ሰብሰብ ብሎ ነው ያገኘኋችሁ። በመጀመሪያ በጣም አመሰግናለሁ። እስቲ እንተዋወቅ። ወርቋ ያልባላለሁ ማምዬ፣ በጣም ጎበዝ ገና እናታችን ናት እህታችን ናት። ስም ነው የምንቸኩለው የነበረ እሷም ቡና ለመጠጣት በእውነት የስራ ፍቅር ያለው ሰው ናት፣ እና በእውነት አደክምም አሰለችም ፍቅር ያላት ሰው ናት። መሳቅ መጫወት ናት፣ እና እኛም ማርቆስ ነበር እዚህም በመጣ አመሰግናለሁ በጣም። እስቲ መጀመሪያ እንተዋወቅ ባለ ወንድም ይባላል የተገናኘ ነው ማሚ ቤት ውስጥ ነው። እዚህ በጣም እኛ ድባቡን ወደ ነው እዚያ ያለውን ነገር ደግሞ ቀምሰል ለተመልካቾቻችን ብናደርስ ብለን ስለነበረ ምን ያህል አመት በደንበኝነት ማሚ ከአረብ ሀገር ተመልሳ አገር ውስጥ ቡና ማፍላት ደብረ ማርቆስ ላይ ያስተማረች እሷ ነች። ከዛ ጀምሮ ደንበኛ ነን። እሷን አይቶ ብዙ ወጣት ቡና በማፍላት የስራ እድል ፈጥራ እሷም ሰርታ ሌላውም እንዲሰራና የቡና የሀገራችን የኢትዮጵያ ባህል መጠጥ እንደሆነ ያደረገች ያስተማረች ተምራ ያስተማረች ትልቅ እህታችንም እናታችንም ሰርታም የማትደክም እድሜ የማይገድባት የስራ ሰው ስራ ወዳድ፣ የስራ ፍቅር ያላት የሰው ፍቅር ያላት እጅግ ታላቅ ሰው የሰው ፍቅር ያላት። በሞቴ ብሉ ሊጠጡ ስትል ስታቀርበው በቃ የሚስማማ የሚዋህድ ነው፣ የምታቀርበው ሁሉ የመጠነ ነው። ማሚ በጣም አመሰግናለሁ። ሻጊ እንደት ነበረ? በጣም ግሩም ነው። ውስጥ ገብቼ ብዙ ለማወጣጣት ሞከርኩ። ቢያንስ ሚስጥሩ የሁሉ ሰው በተመሳሳይ ድምፅ የእናት ጓዳን እኩል ስሜት ሊሰጥ የሚችል ቤት እና የሞያማ ሚስጥር ይኖረዋል ብዬ ነበር። በቃ በፍቅር ስለሚሰራ ነው አሉኝ። ስለዚህ ይህን ሁሉ ዓመት ሰው የሚመላለሱ ያለ ምክንያት አይደለም። በጣም ቆንጆ ተመልካቾቻችን ደግሞ የቀረውን በአካል መጥተው ሊሞክሩት ደስ ይለናል። ለእሱም ልንጋብዛቸው እንወዳለን። አብረውን ስለነበረው ግን በጣም ቆንጆ ጊዜ ስላሳለፍን አመስገነናቸው። እዚህ ጋር እንጨርስ። ቡናችን ነው ማሳረጊያ የሚሆነው። ቻው ቻው።